አሰላሙ አለይኩም ወረህመቱላይ በረካቱ። ሰላም ሰላም ብያለሁ። ዛሬ ደግሞ በመስታወት ዙሪያ የህልም ፍቺ ይዤላችሁ ቀርብ ያለው መስታወት ማለም፣ የቆሸሸ የተሰበረ፣ በአጠቃላይ መስታወት ነክ ነገሮችን ካለማችሁ እዚህ ቪዲዮ ላይ ታገኛላችሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ተስፋ አደርጋለሁ። አሁን ወደ ህልሙ እገባለሁ፣ ላይክ ማድረጋችሁን ግን አትርሱ። እንደ መግቢያ ነው። ይሄ መስታወት እንዲሁ ማለም ምናልባትም የጋብቻን ማጠናቀቅን ወደ ጋብቻ መቅረብን ወይም ደግሞ ጋብቻ ውስጥ መግባትን እንዲሁም ደግሞ በፍቅረኛና በፍቅረኛ መካከል ያለውን አንድነት ወይም መቀራረብን ሊያመላክት ይችላል። እንዲሁ አንድ ሰው በህልሙ መስታወትን ከተመለከተ ከፍቅረኛው ጋር ያለውን የጠበቀ ግንኙነትም ሊያመላክት ይችላል። ሌላውን መስታወቶችን እንዲሁም ዓለም ህልማላሉ የሚያገኘውን ትልቅ ጥቅም ምናልባት በስራው እድገትን በአጠቃላይ በህይወቱ ለውጥንና መሻሻልን ሊያመላክት ይችላል። ሌላው ዝርዝር በህልም ውስጥ ንጹህ ያልሆኑ መስታወቶችን ማለም ህልም አላሚ በሁሉም የህይወት ጉዳዮች ላይ ብዙ ችግሮች እንደሚገጥመው ሊያመላክት ይችላል። ለምሳሌ በስራው ወይም በግል የህይወቱ መስክ ውስጥ መከራን እንደሚያሳልፍ። ለምን መስታወቱ የቆሸሸ ወይም ንጹህ ያልሆነ መስታወት አንድ ሰው ወይም አንድ ወንድ ካለመ በሄ በግል ህይወቱም ሊሆን ይችላል። በስራው አንዳንድ ችግሮችን ወይም መከራን እንደሚያሳልፍ ያመላክታል ማለት ነው። የገንዘብ ኪሳራ ወይም ደግሞ ለስነ ልቦና ቀውስ ሊጋለጥ ይችላል፣ አንድ አላሚ በህልሙ ንጹህ ያልሆነ መስታወትን ካለመ። ሌላው ከወርቅ የተሰራ መስታወቶችን መመልከት፣ አጋጣሚ ከወርቅ የተሰራ መስታወት በህልማችሁ አልማችሁ ከሆነ ፍቹ ምንድነው? ህልም አላሚው ድንቅና ጠንካራ ስብዕና አለው። በጣም ድንቅ ነው፣ ጠንካራ ስብዕና አለው። ግን ደግሞ በተጨማሪ ምንድን ነው እብርተኛ እንደሆነ ከኔ በላይ ሰው የለም፣ ከእኔ ጋር የሚወዳደር ሰው የለም የሚል የተመጻደቀ ሰው እንደሆነ ያመላክታል። አንድ ህልም አላሚ በህልሙ ከመስቶት ከወርቅ የተሰራ መስቶትን ካለመ ጥሩ እና ስብዕናው ድንቅ ነው፣ ጠንካራ ነው። ግን ደግሞ በዛው ልክ ደግሞ ከኔ በላይ ሰው የለም የሚል ሰው አይነት እንደሆነ ያመላክታል ማለት ነው። ሌላው ሌላኛው ህልም ፈቺ ደግሞ እንደፈታው መስታቶችን በህልም ማየት ህልም አላሚው አስቸጋሪ ሁኔታዎችን እና ቀናት ውስጥ በአስቸጋሪ ሁኔታ በአስቸጋሪ ቀን ውስጥ መጥፎ ነገር ገጥሞት በዛ ውስጥ ግን ደግ ልብ እንዳለው እና ጥሩ ስነ ምግባር፣ ትግስት እንዳለውም ሊገልጽ ይችላል ብሎ ሌላኛው ህልም ፈቺ መስታወትም ያለም አንድ ሰው በህልሙ በችግር በመከራ ጊዜ ጥሩ ልብና ጥሩ ባህሪ ትግስተኛ እንደሆነ ያሳያል እንደዚ አይነት ህልም ካለ ነው ብሎ ፈተውታል። በህልም ውስጥ አንድ ህልም አላሚ ፊቱን በመስታወት ውስጥ ሲያይ ውብ ቆንጆ ከሆነ አንድ ወንድ ፊቱን እንግዲህ መስታወት ላይ ቆሞ ሲመለከት ወይም ማንኛውም ሰው ፊቱን መስታወት ላይ ቆሞ ሲመለከት መልኩ ቆንጆ ውብ ሆኖ እንደሚያምር ካየ ይሄ ፍቺ ለሌሎች እንደሚያስብ፣ እንዲሁም ደግሞ ህልም አላሚው አንድ ነገር እየጠበቀ መሆኑን የሚያሳይ ማስረጃ ነው። ምንድን ነው የሚጠብቀው? ሊያሳካው የሚፈልገው የሆነ ግብ የሆነ የሚጠብቀው ነገር እንዳለ ያመላክታል። መስታወት ላይ ቆሞ ፊትን ሲመለከት ቆንጆ ከሆነ አንደኛ ለሌሎች ሀሳብ እንደሆነ፣ ሁለተኛ ነገር ደግሞ እየሆነ ማሳካት የሚፈልገው እየጠበቀው ያለ ነገር እንዳለ ያመላክታል ማለት ነው። በህልም ፊትን በመስታወት ሲያይና ፊቱ የገረጣ የተበላሸ በቃ ቀለሙ ሁላ እንደው ወደ ቢጫ የሆነ እንደዚህ ቁመው ወይኔ ፊቴ ምን ይመስላል እያለ እንደዚህ የሚያይ ከሆነ በህልሙ ማለት ነው የገረጣ አይነት እንዶ የተበላሸ መስሎ ከተሰማው፣ ይሄ ፍቺ ምንድን ነው የሚሆነው? ህልም አላሚው በአስቸጋሪ የኑሮ ሁኔታ ውስጥ እንደሚገኝ የሚያሳይ ማስረጃ ነው። ምናልባትም ምንም አይነት ደስታ እንደሌለው ህይወቱ ደግሞ አስቸጋሪ ጊዜያትን እያሳለፈ በችግር የተሞላ ህይወትን እያሳለፈ እንደሆነ ያመላክታል ማለት ነው። ማንኛውም ሰው በህልሙ በመስታወት ፊቱን ሲያይ ፊቱ ጥቁር እንደሆነ በህልም ካየ ይሄ ፍቺ ይሄ ግለሰብ የህልም አላሚ በሰዎች መካከል መልካምና ጥሩ ስም እንዳለው አመላካች ነው። ፊቱ ጥቁር የሚሆነው በመስቶት ሲያዩ ጥቁር ከሆነ ነው። ከዛ በተረፈ ግን ከመስቶት ውጭ ፊቱ ከጠቆረ ፍቺው ሌላ ነው ማለት ነው። ግን በመስቶቱ እንደዚህ ብሎ ሲያይ ፊቱ ጥቁር ከሆነ በህል በሰዎች መካከል መልካምና መልካም ስም እንዳለው አመላካች ነው ይላል ፍቺ ማለት ነው። ሌላው በህልም የተሰበረ መስታወቶችን የሚያይ ማንኛውም ህልም አላሚ ደስ የሚያይል ዜና እየመጣ መሆኑን አመላካች ነው። ጥሩ ያልሆነ ዜና ወይም ጥሩ ያልሆነ ወሬ የተሰሙ እንደሆነ የሚናገር ህልም ነው። የተሰበረ መስታወትን ማንኛውም ህልም አላሚ ካለማ ማለት ነው። ለህልም አላሚው እንግዲህ አንድ የሆነ ህልም አላሚ ተጓዥ ከሆነ የሆነ ሀገር የተጓዘ ሰው፣ ስደት ላይ ያለ ሰው ከሆነና በእውነታው በህልሙ በመስታወት ፊት ሲያይ የሚያምር ከሆነ ቆንጆ ፊት በህልሙ ካየ ማንኛውም ሰው ማለት ነው። ስደት ላይ ያለ ሰው ወደ ሀገሩ እንደሚመለስ ወይም ደግሞ ከተጓዘበት ሀገር ሊመለስ እንደሆነ የሚናገር ህልም ነው። ብዙም ሳይቆይ ወደ ሀገር ቤት፣ ወደ ትውልድ ሀገሩ ይመለሳል። ለምሳሌ አዲስ አበባ ሆኖ ጎጃም የሄደ ሰው ከጎጃም ወደ አዲስ አበባ ይመለሳል ማለት ነው። አውሮፓ የሚሆነ አረብ ሀገርም የተጓዘ ሰው በህልሙ መስታወት ታይቶ ፊቱ ቆንጆ ከሆነ ወደ ኢትዮጵያ ይመለሳል ማለት ነው። ሌላ ደግሞ ማንኛውም ሰው ራሱን በመስታወት ሲመለከት ቆንጆ ከሆነ አሁንም እንደዚህ ጥሩ ፊት ከታየው ማለት ነው። ይሄ ባለራዕይ ይሄ ህልም አላሚ ታጋሽና በማንኛውም ችግር ውስጥ ተጠያቂ እንደሚሆን ታጋሽ እንደሆነ ተጠያቂ እንደሚሆን ያመላክታል። አንዳንድ ሰው የሆነ ነገር አንተን እንዲያረክ ስትለው እኔ ድግ ብሎ ግግም የሚል ሰው አለ። ይሄ ህልም አላሚ ግን ፊቱን በመስታወት ታይቶ ቆንጆ ፊት ካለው በማንኛውም ነገር ላይ እንደሚታገስ ማንኛውም ነገር ላይ ደግሞ ተጠያቂ ሲሆን እሺ ብሎ እንደሚቀበል ነገሮች ጥፋትም እንደሚያምን ለማለት ነው። እንደዚያ ነው ተፍችው ማለት ነው። ወደ ቀጣይ ፍች ስንገባ ደግሞ በህልም ውስጥ መስታወቶች ትልልቅ መስታወቶች ከሆኑ እንደዚህ መጠናችሁ ትንሽ ይሆናል። ትልቅ ደግሞ አለ እና ምናልባት በህልማችሁ ደግሞ ትልቅ መስታወት በህልም ካለማችሁ ህልም አላሚው በዙሪያው ባሉ ሰዎች ፍላጎትና እንክብካቤ፣ ለምሳሌ ሴት ከሆነች ትልቅ መስታወት ካለመች ምንድን ነው የሚሰማት? በዙሪያ ያሉ ሰዎች እንክብካቤ እንደማያረጉላት፣ እንደማይወዷት ቦታ አይሰጡኝም ብላ እንደምታስብ ያመላክታል እና የእነሱን ትኩረት ለመሳብ እንደምትፈልግ በቃ እንዲያደንቋት አለ ሁልሽ አይዞሽ እንዲሏት ለማሳብ ፍላጎት እንዳላት፣ ትኩረት እንዲሰጧት ፍላጎት እንዳላት ያመላክታል። ያለነች መስታወት በጣም ትልቁ ሆኖ ካየች እሷ በዙሪያ ያሉ ሰዎች በቃ ቦታ አይሰጡኝም ብላ እንደምታስብ እና ትኩረት እንደምትሻ ያመላክታል ማለት ነው። አሁን ደግሞ በሶስት አራት ፈቾች ናቸው እዚህ ውስጥ የተካተቱት ማለት ነው። እንደዚሁ መስታወቱን ማየት ከጭንቀት እፎይታና ከጭንቀት እና ከሐዘን ሐዘንና ጭንቀት ነው ማስወገድ ነው ብለውም ደግሞ ፈተውታል። በህልም ውስጥ መስታወቶችን ማየት ህልም አላሚው በእውነታው አስደሳች ዜና እንደሚሰማ ያመላክታል ተብሎም ተፈቷል። በህልም ውስጥ መስታወቶችን ማየት ማለት ለሴት ጥሩ ተስፋ ከሚሰጡ ጥሩ ህልሞች አንዱ ነው። ምክንያቱም በህይወቷ ውስጥ ትልቅ ለውጥ ወይም ምናልባት እድገት ሊመጣ ይችላል ብለው ፈተውታል። አሁን ደግሞ ትዳር ላለያዘች ሴት መስታወት ምን እንደሆነ እንመልከት። ትዳር ላለያዘች ወይም ትዳር ላላገባች ሴት በህልሟ እራሷን መስታወት ላይ ቆሟ ስትመለከት ቆንጆ ከሆነች ፊቷን እያየች ቆንጆ ከነበረች ማለት ነው በቅርቡ ጊዜ ውስጥ ፍቅር ምናልባት በስራ እድገት ወይም ስራ ላይ እንደምትሳተፍ ወይም ደግሞ ልታገባ እንደሆነ የሚናገር ህልም ነው ማለት ነው። ላላገባች ሴት መስታወት ላይ ቆማ ቆንጆ ሆናች ያላገባች ሴት መስታወቶች እንዲሁ ሲተረጎም መስታወትን ስታልም ከሲተረጎም ታማኝ ጓደኛ እንዳላት ታማኝ አፍቃሪ እንዳላት ወይም የሴት ጓደኛ የምትሆን ትችላለች። ታማኝ ጓደኛ እንዳላት ያመላክታል። ያላገባች ሴት መስታወትን ካለመች ምን አልባት ታማኝ ጓደኛ አላት ማለት ነው። ግን በመስታወት ፊቷን ያየች ቆንጆ በስራ ስራ ውስጥ ልትሳተፍ ስራ ውስጥ ልትገባ ወይም ደግሞ ትዳር ትይዝ እንደሆነ ይናገራል ማለት ነው። ገና አሁንም ካላገቡ ሴቶች አልወጣንም። ትዳር ካልያዙ ሴቶች ያልያዙ ሴቶች በህልማቸው ውስጥ መስታወቶችን ማየት በአጠቃላይ ይህቺ ይሄን ያለመችው የህልሙ ባለቤት የመተማመን ስሜት እንዳላች በራሷ እንደምትተማመንና ጠንካራ እንደሆነች ይገልጻል ማለት ነው። ነገር ግን ያላገባች ሴት ራሷን በመስተዋቶች ውስጥ እየተመለከተች እንደዚህ መልኳ የሚያስጠላ አስቀያሚ እንደሆነ በህልም ካየች የፍቺ የሚሆነው ህልም አላሚዋ በእጮኝነት ወይም በትዳር ውስጥ ችግሮች፣ አለመግባባቶች እንደሚፈጠሩ ወይም ከእጮኛዋ ጋር ወይም ደግሞ ከባሏ ጋር በችግርና በአለመግባባቶች የተወጠረ ህይወት እንደምታሳልፍ ያመላክታል ማለት ነው። ለምን መልኳን ስታይ ቆንጆ የምታስጠላ ከሆነ በመስታወቱ ላይ በህልሟ አንድ እያየች መልኳ አስቀያሚ ከሆነ እጮኛ ካላት ከእጮኛ ጋር ለትዳር ወደ ትዳር ቀርባ ትዳር ውስጥ ገብታም ከሆነ እንደዚህ የተስተካከል ችግር የበዛበት ፀብ የበዛበት ትዳር እንደሆነ ወይም ፀብ የበዛበት ግንኙነት እንደሆነ ያመላክታል። አንዲት ሴት በህልሟ ውስጥ የተሰበረ መስታወት ማየቷ የጠላትነት ምልክትና ምናልባትም በእሷና በእጮኛዋ መካከል መለየት ሊሆን ይችላል። በቃ መጠላላትም ሊሆን ይችላል። መለያየትም ሊሆን ይችላል። የተሰበረ መስታወት ያላገባች ሴት ከተመለከተች ከጮኛዋ ጋር ወይም ከፍቅረኛዋ ጋር ለከምትወደ ሰው ጋር መለየት ነው። አንዲት ያላገባት ሴት በህልም ውስጥ መስታወቶችን ሲሰጣት ሰው ሲሰጣት ወይም መስታወት ስትሰጥ በህልም ካየች ይሄ ፍቺ በቀጣዩ ጊዜ ወደ እሷ የሚመጣው መልካም ነገር የሚያመላክት ነው። ምናልባት ከለጋት ሰው ለጋስ ወይም ሰጭ ከሆነ ሰው የሆነ መልካም ነገር ታገኛለች ማለት ነው። እሷ ስትሰጥ ከሆነ ደግሞ እሷ ለጋስ መሆኗን ይገልጻል ማለት ነው። መስታወት ለሰ ስትሰጥ ካየች የቻላሚ ለጋስ እና ሰጭ ቸር እንደሆነች ያመላክታል። አሁን ወደ ባለትዳር እንግባ። ፍቹ ለባለትዳር ነው። ከአሁን ደግሞ የምናገረው ባለትዳር ሴት መልኳም በመስታወት ውስጥ ስትመለከት ቆንጆ ከሆነች ወይም ቁንጅናን እያየች ከሆነ ይህ ዓመት ለእሷ ለባለረአዮ ማለት ነው አስደሳች ዜና የምትሰማበት በደስታ የተሞላ አመት እንደሚሆን ማስረጃ ነው ማለት ነው። ባለትዳር ሴት መልኳ እንዲህ ብላ ስታይ በመስታወት በህልሟ ቆንጆ ከነበረች ይሄ ያየችበት አመት በሞላ በደስታ የሞላ የተሞላ ህይወት እንደምትኖር ነው። አሁንም ይች ባለትዳር ሴት በህልሟ በመስታወት እንዲሁ መስታወት እንዲሁ ስታልም ደግሞ መልኳን እያየ ሳይሆን እንዲሁ መስታወት ካለመች ምናልባት ልጅ ከሌላት እርግዝና ሊሆን ይችላል ብለው ፈተውታል። ልታረገስ ትችላለች። ወይም ደግሞ የምትወደው ሰው ከሆነ ሀገር ወደ እሷ የምትወደውን ሰው ታገኛለች። የሆነ ሀገር ርቆ ወይም የሆነ ሀገር ሂዶ ወይም ከሷ የራቀ የምትወደው ሰው ወደ ሷ ይመጣል ወይም ይገናኛሉ ከሱ ጋር ማለት ነው። ይመለሳል ከሄደበት ማለት ነው። ወይ ባሏ ሌላ ሀገር ከሆነ ይመለስላታል። በህንማ መስቶ ባለ ትዳር ሴት እንደሚመለስ ነው ወይም የምትወደው ሰው ሩቅ አገር ከሆነ ይመለሳል ማለት ነው። ወይም እርግዝና ነው። በህልም ውስጥ መስታወቶችን በአጠቃላይ እንዲሁ መስታወት ማየት ባለትዳር ህልም ውስጥ ፍቺው የጥሩ ጥሩ ምልክት ነው። ምክንያቱም የህልሞች መሟላትና ግቦች ላይ መድረስን ያመላክታል። እንዲሁ መስታወትን መመልከት ብቻ ለባለትዳር ሴት የምትፈልገው ነገር ማሳካትም ሊሆን ይችላል ማለት ነው። አሁንም ባለትዳር ሴት በህልም ውስጥ መስታወትን ስትመለከት እንዲሁ ዝም ላይ የተመለከተች ከተመለከተች በእሷና በህይወት አጋሯ መካከል ያለው መግባባትና ስምምነት ያሳያል፣ መስታወትን ከተመለከተች ማለት ነው። ወይም መስታወት የሽ ቆንጆ ከነበረች በባሏ እና በእሷ መሀል ጥሩ መግባባት እንዳለ ያመላክታል። አሁን ወደ ነፍሰ ጡር ሴት እንገባለን ማለት ነው። እሺ አንዲት ነፍሰ ጡር ሴት በመስታወት ውስጥ ፊቷን ስትመለከት ቆንጆ ሁና ካየች ነፍሰ ጡር ናት በእውነታው በህልሟ መስታወት ቁሟ ፊቷን ስታይ ቆንጆ ከሆነች ይሄ ፍቺ ወንድ ልጅ እንደምትወልድ የሚያሳይ ማስረጃ ነው ማለት ነው። ነፍሰ ጡር ሴት በህልሟ ውስጥ መስታወቶችን ስትመለከት በኖርማል ማለት ነው፣ ይሄ የጭንቀትን ማስወገድ እና እፎይታን የሚያመላክታል። እንዲኖረው መስታወት እንዲሁ ስትመለከት ግን እሳ መልኳ ነገያሽ ቆንጆ ከሆነች ወንድ ልጅ እንደምትወልድ ያመላክታል ማለት ነው። ነፍሰ ጡር ሴት በህልም ውስጥ መስታወቶችን መመልከት የመጽናናት የደስታና የመረጋጋትም ምልክት ነው። አሁን ነቹ ነፍሰ ጡር ሴት በህልም ውስጥ የተሰበረ መስታወትን ስትመለከት ይሄ በእርግዝና ውስጥ በእርግዝና ወቅት ህመምን ያመላክታል፣ ወይም አንዳንድ አስቸጋሪ ነገሮች እንዳሉ ያሳያል። ነፍሰ ጡር ሴት የተሰበረ መስታወት ካለመች በእርግዝናው ህመም ወይም አንዳንድ ችግሮችን ያመላክታል ማለት ነው። አሁን ደግሞ ትዳር የፈታች ሴት እንመልከት። ትዳር የፈታች ሴት በህልም መስታወቶችን እንዲሁ ከተመለከተች እና ደስተኛ ሆና ካየች ይህ የሚያመላክተው በንጽህና እና በመልካም ስነምግባሯ እንደምትታወቅ በሰዎች መካከል፣ በቃ ይቺ ሰው ጥሩ ናት፣ ይቺ ሰው መልካም ናት ተብላ እንደምትታወቅ ያመላክታል። እንዲሁም ይችው ትዳር የፈታች ሴት የቀድሞ ባሏ በህልም መስታወት ሲሰጣት እንደ ስጦታ ካየች ይህ ፍቺ ትኖር የነበረውን የጋብቻ ህይወት እንደገና ተመልሶ እንደሚመጣ እና በሱ ውስጥ የተረጋጋ እንደሚሆን የሚያሳየ ነው። እንግዲህ ባለቤቷ የፈታችው ባል መስታወት ሲሰጠት ካየች ድሮ የኖሩት የነበረው ህይወት ተመልሰው አብረው እንደሚኖሩት እና የተረጋጋና ሰላማዊ ህይወት እንደሚኖሩ ነው። ከዚህ በፊትማ ተጣልተው ተጓቅሰውን የተፋቱት አይደለ? አሁን ግን በህልሟ መስታወት ሲሰጣት ባለቤቷ የፈታችው ባል ካየች የነበረው ችግር ያቆምና እንደገና አብረው ይኖራሉ፣ ግን የተረጋጋ ሰላሚያዊ ህይወት ነው የሚኖሩት ማለት ነው። የሚባቀሱማ ከሆነ ሲጀመር ማይታረቁ ተስማምተው ስለሚኖሩ ነው። በህልም ነው የምታየው። የተፈታች ሴት በህልም ውስጥ መስታወቶችን እያየች እንግዲህ መስታወት ላይ ቁማ ፈገግ እያለች ከሆነ ይህ የሚያመላክተው ጸሎታ ምላሽ እንዳገኝና እንዲሁም ምኞቷ በህይወቷ ውስጥ የምትመኘው ነገር ወይም የተመኘች ነገር በሁላ በቅርቡ እንደሚሟላለት ያመላክታል። እንደሚሳካላት መስታወት ለቁማ እንዲ እንዲ ያየት ሳቅ ምት ከሆነ የተፈታች ሴት ምኞቷ እንደሚሳካ ነው። አሁን ደግሞ አንድ ወንድ፣ እኔ ብዙ ጊዜ ለወንድ የለም ወይ ትላላችሁ፣ መግቢያው ላይ የሚፈታው በአብዛኛው የወንድ ነው። ከመግቢያ መጀመሪያው ላይ አንድ ሰው ብዬ የምፈታው ለወንድ ነው። ቀጥሎ ደግሞ መጨረሻ የቪዲዮ መጨረሻ ላይ የተፈታ ያገባ ካል በኋላ ደግሞ አሁንም ለወንድ ይፈታል። አብዛኛው እንደውም እናንተ ናችሁ ህልሙን የምትቆጣጠሩት። ሁለቴ ነው ህልም ፍች ያላችሁ መጨረሻ ላይ ያለ መግቢያው ላይ አንድ ሰው እያልተመፈተው የወንድ ነው። ከሁሉም ቪዲዮ ላይ መግቢያው ላይ የሚፈታው ለወንዶች ነው አብዛኛው። የተፈታች ሴት ነጠላ ሴት ከራሷ ካላገኘች ደግሞ ከመግቢያው ላይ ያለው ይሆናታል ማለት ነው። አንድ ነጠላ ወንድ ወጣት አንድ ነጠላ ወንድ በህልም ውስጥ መስታወት ካየ በተለይ ደግሞ መስታወት እየተመለከተ በነገራችን ላይ ወንዶች መስታወት አያዩ፣ ግን እንደው ምናልባት በህልም መስታወት እያያችሁ ቆንጆ ከነበርክ ያላገባህ ከሆን በቅርቡ የምታገባት ቆንጆ ልጅ እንደምትሆን ነው ወይም ቆንጆ ልጅ እንደምታገባ ነው። ሌላው አንድ መንገደኛ ወንድ ጉዞ ላይ ያለ ወይም መንገደኛ ወንድ እራሱን በህልም መስታወት ካየና ለምሳሌ መስታወት ላይ እንዲቁጭ እንዲግትር ብሎ ያለማቋረጥ መስታወት መስታወትን ብቻ የሚያየ ፊቱ የሚያምር ከሆነ ከጉዞ መመለሱን የሚያሳይ ማጥንጫ ነው። ስደተኛ ወንድ ነው፣ ወይም የሆነ ሀገር ተጉዟል። በህልሙ መስታወትን እንደዚህ ብሎ እያየ ደግሞ መልኩ ቆንጆ ከሆነ ለረጅም ጊዜ ከቆየበት ሀገር ወይም ደግሞ ካለበት ሀገር ወደ እናት ሀገሩ እንደሚመለስ ነው። ሌላው ደግሞ ፍቺ ምንድነው? አንድ ወንድ በህልሙ መስታወቶችን እንዲሁም በኖርማል መስታወቶችን ካየና ቅርጹ አስቀያሚ ከነበረ ምናልባት ፊቱ ወይም እንዲፊቱ እንዲተጓብጦ ወይም እንደዚህ ዙሮ ወይ ደግሞ የመስታወቱ ቅርጽ ወይም የፊቱ ቅርጽ ማያምር ከሆነ በህልሞ አስቀያሚ ከሆነ ይሄ የገንዘብና የማህበራዊ ሁኔታው አስቸጋሪ መሆኑን ያሳያል። ምናልባት በቅርብ ጊዜ ከቤተሰብ ጋርም አለመግባባትን ሊፈጠር ይችላል። ከቤተሰብ አባሎች ጋር ማለት ነው። አሁን ደግሞ ወደ ዝርዝር የተፈታ ያገባ ህልም ጨርሰን ግን ዝርዝር እንትን የቆሸሸ አንዳንዶችን ዝርዝር ነገሮችን ነካ ነካ አድርግ ማለት ነው። ለምን እዚህ ላይ ከመጀመሪያ አካባቢ ካጣችሁ መጨረሻ ላይ እንድታገኙ ማለት ነው። ያረጁ ወይም የዛጉ መስታወቶችን ለማን ናቸው? ለሁላችሁ። ያረጁ ወይም የዛጉ መስታወቶችን በህልም ውስጥ ማየት የተመልካቹ ልብ ይህን ያለመ ህልመኛ ልቡ በጥላቻ እና በአሉታዊ ስሜት የተሞላ መሆኑን ያመላክታል። የዛገር የተጫረ የተበላሸ መስቶትን ማለም ህልም አላሚ በእውነታውም ልቡ ጥሩ ጥሩ ባልሆኑ ሀሳቦች የተሞላ ነው። እሺ በህልም የመስታወት ትርጓሜና ህልም አላሚው የመስታወቱን ታጥፎ ወይም የመስታወቱ ንጹህ ሆኖ በህልም ካየ የሚያመላክተው በቅርቡ ብልጽግናን ወይም ደግሞ ገንዘብ እንደሚያገኝ ነው። ንጹህ መስታወት ማለም በህልም መስታወትን ማጽዳት ማየት ደግሞ መስታወት ስትወለውሉ ስታጸዱ ማየት ግን ደግሞ ማጽዳት አለመቻል ስታጸዱ ወይም ንጹህ ማየት ገንዘብና ብልስልና ነው። መስታወትን ማጽዳት አለመቻል ስትወለውሉ ውስጥ መልሶ ጥቁር ስትወለውሉ መልሶ ችክ ያለ ከመሰራችሁ በህልም ይህ ፍቺ ምንድነው? ችግራችሁን ማስወገድ አለመቻል ወይም ደግሞ ችግር እያጋጠማችሁ ወይም ቀውስ ውስጥ እንደተዘፈቃችሁ ነው። ያንን ቀውስ ያንን ችግር ማስለቀቅ ማስወገድ ከህይወታችን እንዳልቻላችሁ ነው። መስታወቱን ስትወለውሉ ነፃ ብሎ ካለ እናንተም ችግራችሁን ወይም የገባችሁበትን ቀውስ ማስወገድ ችግራችሁን መፍታት እንዳልቻላችሁ ያመላክታል። አሁን ደግሞ በህልም ውስጥ የተሰበሩ መስታወቶች ደግሞ ምን፣ ምናልባት የተሰበረ መስታወቶች ለሁላችሁም አለ ፍቹ ምንድን ነው? ምናልባት ባለትዳር ከትዳር እንደሚለይ ግንኙነቶች እንደሚቋረጡ ነው ይችላል መስታወት ሲሰበር ማለት ግንኙነቶች እንደሚቋርጡ ፍቅረኛ ያለው ከፍቅረኛው ትዳር ያለው ከትዳር እንደሚላይ እንደዚሁ ግንኙነት እንደሚቋርጡ ያመላክታል ለምሳሌ ማለት ነው ባለትዳር ሴት የተሰበረ መስታወት በህልም መታየት በሷና በባሏ መካከል ያሉ ችግሮችን ያመላክታል እና በመካከላቸው ያሉ ግንኙነት በመካከላቸው ያሉ ግንኙነት በባሏ ክህደት ወይም በቤተሰቡ ጣልቃ ገብነት ምክንያት ትዳራቸው ሊቋረጥ ወይም ሊፋቱ ይችላሉ ማለት ነው። መስቶት ሲሰበር ከተመለከታችሁ ማለት ነው ባለትዳር ሴት መስቶት ሲሰበር ወይም የተሰበረ መስቶት ካየች፣ ይሄ ፍቺ የሚሆነው ወይ ባሏ ክዷት ወይም ደግሞ በቤተሰቦቹ ጣልቃ ገብነት ምክንያት የእነሱ ትዳር ሊቋረጥ ሊፈርስ ይችላል ማለት ነው። ሌላው ባለትዳር ወይም ነጠላ ወንድ ከሆነ በህልም ውስጥ የተሰበረ መስቶት ያየው ያላገባውን፣ ይሄ በሰዎች ወይም በገንዘብ ወይም በስራ ላይ ኪሳራ ያጋጥመዋል ወይም ከሰው ጋር ይለያያል ወይም ገንዘቡ ኪሳራ ያጋጥመዋል ወይም ከስራው ይወጣል ማለት ነው፣ ይሄን ያመላክታል። ጉድ ተመልካቾቼ፣ ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉ፣ ተከታተሉ። ቀጣይ ህልም ደግሞ አለ። እስከዛ ቻናል